ይህንን ውሳኔ ለመወሰን ማለት ከራሳችሁ ጋር በጣም ትታገላላችሁ። ከልባችሁ ከሌላችሁ ልባችሁ የፈልገው ነገር ሌላ ነው። ከሌላችሁ ደግሞ መያዛችሁ ነገር ሌላ ነው። ሁለቱን እንኳን ለማስታረቅ ሁለቱን ሀሳብ እንኳን ማሽ ለማድረግ በጣም ብዙ ርቀቶች ትሄዳላችሁ። ብዙ ነገሮች ከራሳችሁ ጋር ሰላም ሰላም፣ ውድ የተከበራችሁ የኔ የሻተ ሁለት ሚዲያ ተከታታዮች፣ በየአለም ዳርቻ የምትኖሩ ውድ ኢትዮጵያውያንና ኤርትራውያን፣ በያላችሁበት ሰላማችሁ ብዙ ስትትርፍ ይበልልኝ። አድማጭ ተመልካቾቻችን እንዴት ናችሁ? ደህና ናቸው። ዛሬም በአዲስ ቪዲዮ መጥቼላችኋለሁ። ዛሬም እንግዲህ ከዛው ከማዳም ኩሽና ነው በቂ ያልኩት ማለት ነው። ዛሬ የመጣሁት በሩታና በአብርሽ ነው ማለት ነው። እንግዲህ ሩታና አብርሽ የዩቱቡን መንደር በዋነኝነት ሚና የተጫወቱ ሁለት ጥንዶች ናቸው ማለት ነው። መንደር ብላቸው አላቅም። እንግዲህ ሰርጋቸው መልሳቸው፣ ቅልቅላቸው ምናምን ምናምን ሁሉ በዱባይ ነበር ማለት ነው። እሱም በሁዳዴ ነበር ማለት ነው እና በመጀመሪያ ደረጃ ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ እያደረጋችሁኝ ቤተሰብ ሆኖ ይላለሁ። ነባር ቤተሰቦች ደግሞ እንደተለመደው ላይክ፣ ሼር፣ ኮመንት አስቀምጡልኝ ይላለሁ። እንግዲህ ወደ መጣሁበት ስገባ አብርሽና ሩታ በጣም የሚዋደዱ ጥንዶች ነበሩ። እንግዲህ አንድ ሰሞን ላይ በዚህ ባሳለፍናቸው ሳምንቶች ለአብርሃምና ለሩታ በጣም ከባድ ጊዜ ነበር እና አንድ ማናት የምትባል የአብርሃም አፍቃሪ ብላ መታ ነበር ማለት ነው። እነዚህ ነው ምናምን የምትባል እና በእሷ ምክንያት እንግዲህ ሩታም ይኸው አብርሃምን ተው ይቅርብህ፣ እሷንም እንዳታገኛት ብቻ ብዙ ነገር እያለችው አብርሃምም ከዛ ድርጊቱ ሊመለስ አልቻለም ነበር ማለት ነው። ምክንያቱም የመጀመሪያ ህይወታችሁ መጀመሪያ አለፈ። አሁን ላይ ያለው ህይወታችሁ ነው ለእናንተ የሚጠቅማችሁ። የመጀመሪያው ህይወታችሁ መጀመሪያ ያለፈ ግን ከዛ ህይወት ጋር ተው ሲባል አንድ ሰው ማይተው ከሆነ አሁን ላይ ያለው ህይወታችሁ እንደሚበጠበጥ ማወቅ አለባችሁ ማለት ነውእና ምክንያቱም እሩታ ከቤት ያለችው ሚስቱ ናት የልጁ ናት ናት፣ ብዙ ነገሩ ናት። ብዙ ነገር አሳልፈዋል እንግዲህ ምንም ነፂ የመጀመሪያው ብትሆን እንደገና ዱባ አይሆኑም የሚያወራ ነበረ። መቶም እንገናኛለን ምናምን ብቻ ብዙ ነገር አውርታ፣ እነሱ እንዲ ከተበጣበጡ በኋላ እሷም በበኩሏ በቃኝ። እነሱን ካበጣበጠች በኋላ ነው ማለት ነው። እንግዲህ እግዚአብሔር ያሳያችሁ፣ ሁለቱን ካባጣበጠች በኋላ እንደው እግዚአብሔር ስራሱ ይቅር ይላል እንዴ እናንተ እነዚህ ሁለት ልጆች እንደዚህ ተበጣብጠው እሷ እንግዲህ እኔ ራሴን ላረጋጋ ወደ ቤተክርስቲያን ሊሄድ ነው ብላ ቪዲዮ ለቀቀች ማለት ነው። ድራማችኋ አልቅመቸን ቦታ ጀራዎች እና ከዛ በኋላ እሷም እንግዲህ ሁለት ቀን ሶስት ቀን አደረች እና ከቤተክርስቲያን ከገዳም ተመልሻለሁ አለች። ኧረ እባክሽ ማሚቶ እዛ እሺ። ሩታን ግን ብፈልጋት ብፈልጋት ላገኛት አልቻልኩም። እኔ አብርሃምን በምን እንደምክሰው አላቅም እንደው አግንቻት ወደ ቤቷ ወደ ድሮ ደስታቸው ቢመለሱ ለማልቀስም እኮ ትሞክራለች። አዛይ መሳይ ቀቢ አንጓች ይሏቸዋል እዚህ ጋር ነው እና መጀመሪያ እንደ በሬ ቀንዷን አሹላ መታ ጤናማ የነበሩ ልጆችን ከመነቃቀረቻቸው በኋላ አሁን ላይ መታ ማሽቃበጡ ምንድን ነው? ምንድን ነው ጥቅሙ ማሽቃበጥ? እነሱ ከተበጣበጡ በኋላ ወይ ተለቅ ተለቅ ያለ ሰው ሰብሰብ አድርጎ በእኔ ምክንያት ነው እና ባካችሁን እግዚኦ አስታርቁልኝ ነው አይደል አለዛ ደግሞ እንደዚህ አይነት ማሽቃበጥ ደስ አይልም ማለት ነው እና አሁን ላይ እንግዲህ፣ ሩታ ያው ብዙ ጊዜ ታውቃላችሁ ከአብርሃም ጋር አብርሃም በጣም ብዙ ስህተቶችን ይሰራል፣ ግን ደግሞ በዛ መሀልም የሷም ስህተቶች ነበሩ። ይቅር እያለችው ይቅርታ ልብ እየተሰጣት ለእንዴና ለመጨረሻ ግን ጋሽዬ መተው አስታርቋቸዉ ነበረ ያው የመጨረሻ እድል ስጮታ ተብላ እንግዲህ ጋሼ እየመክረዋት እሺ ብላ ወደ ውጭ ልትሄድ ምናምን የታቀደ ምናምን ድራማ ሆኖ ተገኘ። እሱም እና የእናንተ ነገር አሁንም መጨረሻ ላይ ድራማ ነው እንደምትሉ እናውቃለን። ግን ደግሞ ያው እንደ ሀሳብ አስተያየት እንስጣችሁ እንጂ ለማንኛውም አሁን ላይ እንግዲህ ሩታ ወስኛለሁ፣ በቃኝ፣ ከአብርሃሙ ጋር መኖር አልችልም፣ መቀጠል አልችልም፣ ከእሱ ጋር መሆን አልችልም። ስለዚህ እኔ አሁን ላይ ብቻዬን ነፃነቴን ለብቻዬ ያውጭ ብቻዬን በነፃነት መኖር ነው የምፈልገው። በጣም ተጨናነኩ። ውስጤ በጣም ተጎዳ። በጣም ተጨነኩ። እኔ ራሴን ራሱ ትሪት እያረኩት አይደለም። ስለዚህ ልጄም ይጎዳል፣ እኔ መጎዳለሁ። ስለዚህ እኔና አብርሃም መለያየት ይኖርብናል። እኔ ለብቻዬ ልጄን ወድጄ አሳድጋለሁ። ስለዚህ ብቻዬን እኖራለሁ አለች ማለት ነው ይሻላል። እንደዚህ ሁልጊዜ ጊዜ እየየ ከማለት ይሻላል። እንዴ ይሻላል እናንተ፣ እውነቴ ነው ነው። ዲም ልጅ እኮ በሽታ አይደለም፣ ነገ እኮ ይወለዳል። ሲወለድ ደግሞ በጣም የሚያሳዝንና ማንም መንገደኛ ሁላ የሚስመው ቆንጆ ልጅ ነው የሚሆነው እና ብቻ አላቅ ምን እንደምላችሁና ሮታዬ በርች ነው የምንለው። ምንም ምን ማለት አይቻልም። እንግዲህ ያው ትዳርሽን የበጠበጠች በጠበጠች ያቺ ቀንዳም ማናት ቀንዳማ ነጽ የምትባለው ቀንዳም ሴጣንሽ ማለት ነው። እሷ ግን ከዛ ገዳም ሄጄ ራሴን አረጋግቼ የመጣው ምናምን ምናምን አለች። እውነት እግዚአብሔር እንደው ላንቺ እውነት እርጋታ ይሰጥሻል። በነገራችን ላይ ግን ሩታና አብርሃም እንደዚህ የሚያደርጋችሁ ነገር እናንተም ወደ ቤተክርስቲያን ወደ ገዳም ሄድ ብላችሁ እንደው መርመር መርመር ብታደረጉ ጥሩ ነው ማለት ነው። እንደው የእውነት ፍቅረኛሞች ከሆናችሁ ማለት ነው። እንዳልጠራጠር ደግሞ የሩታ ሆድ እየገፋ ነው። እንዴት ነው ነገሩ? እንደንጠራ ተዋ ተው እንደው እኛንም እኮ እንደሆነ እሷ አስገባችሁን። እውነት አሁንን ሆን ይህን የለፈለፍኩት ትን ሁለኩ ንስሐ የጅ ልገባ ነው ማለት ነው። የእናንተን ሀጢያት እኔ እዚህ እያመጣው እዝረከረካሉ ወይ ጉድ። እንደው ምን አይነት ጉድ ገባን! እናንተ ለማንኛውም እንግዲህ ቦታ ጅራዎች እውነት በጣም በመጀመሪያ ደረጃ ስጀምሩ በጣም ታስደስቱ ነበር። በጣም ደስ ነበር የሚላል ብቻ የሆነ ፈንታ ረጉን ነበር። አሁን አባቴ እሪ ለቅሶ እኔ ለራሴ በማዳን ቤት እቃ ማንኳኳቱ፣ ማንኪያው ማንኳኳቱ፣ ድስት ማንኳኳት ሰልችቶኛል። አይሜሮ ይተረብሻል። እናንተ እንደገና ደግሞ ዩቱብ ላይ መታችሁ እንደዚህ መላቀስ፣ ሩታ ስታለቅስ እኔ ማልቀስ እንዴ? ምን ነው ምን ነው? ሁለተኛ አልቅሳችሁ እንዳትመጡ እናንተ። አላበዛችሁትም እንዴ? ለማንኛውም ስሙ ቻናሌን ሸር ላይክ ሰብስክራይብ አድርጉኝ ማለት ነው። ሩታንና አብርሃምን ደግሞ ጋሽዬ ጋር ድርሱና ጋሽዬ ያስታርቋቸው። እንግዲህ ከጋሽዬ ውጭ እነዚህ ልጆች ማንም አሸንፎ የሚያስታርቃቸው ያለ አይመስለኝም። አብርሃም መገረፍ አለበት መቀጣት አለበት። ማንኛውም ሴት ልጅ እየመጣች አብርሃም የድሮ ፍቅረኛ የነች ስትል እንደዚህ እየተለጣጠፈ ቪዲዮ እየሰራ ፎቶ የሚነሳውን ነገር ሊያቆም ይገባል። ታስሮ ወደኋላ የፊጥኝ ታስሮ አብርሃም መገረፍ አለበት ማለት ነው። እውነቴን ነው የምላቸው። አሁን ነፂ እንደዛ ብላ ስትመጣ እኛ አሁን የነፂ የአብርሃም ፍቅረኛ መሆኗን ሰርፕራይዝ ነው የሆነው። ሁሉም ማንም አያውቅም። እኛ የምናውቀው ፍቅርን ብቻ ነበረ። ፍቅር አሁን የራሷን አለም እየቀጨች ነው። ስለዚህ አሁን ላይ እሱ እንግዲህ ነፂ ደግሞ ስትመጣ ከእሷ ጋም ከነፂ ተብዬዋ ጋም እንደዚህ ተለጣጥፎ ፎቶ ተነስቶ ቪዲዮ ከለቀቀ በኋላ ልክ ሩታ ተው፣ ተመለስ፣ ይሻልሃል፣ ተው ቤትህን ስትለው፣ ምን ሆንሽ? ምን ችግር አለው? ትመለስ ተረጋግታ እንድትመለስ ነው፣ በእኔ ምክንያት ሰው እንዲህ እንዲሆን አልፈልግም ምናምን፣ እሺ እሷን እንደዛ ስታጽናና፣ ሩታ ደግሞ እዚህ ጋር እየተጎዳች ነው። ምን ማለት ነው? ስለዚህ አቶ አብርሃም እንግዲህ ቻለው፣ ያው አዘንህ፣ ጋቢ ለብሰህ አልጋ ላይ መቀመጥ ነው። ምንም ማድረግ አይቻልም። ተቀመጥ ነው የምንልህ፣ ማለት ነው። ስለዚህ ሩታዬ ደግሞ መልካም ውሳኔ ነው የወሰንሽው። በቃ እንደ አንዳንዴ እኮ እርካሽ ቦታ ስትገኝ ትረክሻለች ማለት ነው። ስለዚህ ውድ መሆን አለብሽ። ውድ ሁኚ። ጎበዝ ተጉለት ሚዲያ፣ ሸዋ ተጉለት ሚዲያን ሳብስክራይ በማድረግ ቤተሰብ ይሁነው።